ሰላም ጤና ይስጥልን፣ የተወደዳችሁ የኤችጄን ቤተሰቦች፣ የአክብሮ ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መተናል። በቅድሚያም ርዕሰ ጉዳዮቹን እናስታውቃችሁ። በኮሎምቢያ ዋና ከተማ ቦጎታ የምርጫ ቅስቀሳ ላይ የነበሩ የኮሎምቢያ ፕሬዚዳንታዊ እጩ ሶስት ጊዜ በተተኮሰባቸው ጥይት መመታታቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ የአገሪቱ የመብት ጥበቃ ተቋም የኢትዮጵያ የሰብአዊ መብት ኮሚሽን ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ሲሉ ወቀሱ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር 2000 ወታደሮችን አሰማሩ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂ ን እለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸውን መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቡ ይሁኑን። በተማሪው አሟሟት ዙሪያ ተገቢውን ማጣራት እያደረግኩ ነው ሲል የአዲሎ ዙሪያ ወረዳ ፖሊስ አስታወቀ። በማዕከላዊ ኢትዮጵያ ክልል ከምባታ ዞን አዲሎ ዙሪያ ወረዳ ውዳሜ ቀበሌ አንድ ወጣት የፍጥኝ ታስሮና በገመድ ታንቆ በዛፍ ላይ ተንጠልጥሎ መሞቱን ለፖሊስ መረጃ እንደደረሰውና ና ወደ ስፍራው በማቅናት አስክሬኑ ወርዶ ለምርመራ ወደ ወራቤ መላኩን የወረዳው ፖሊስ ለቲግባ ኢትዮጵያ ገልጿል። የወረዳው ፖሊስ ከወጣቷ አሟሟት ጋር በተያያዘ ከጉዳዩ ጋር ግንኙነት አላቸው ያላቸውን አካላት በቁጥጥር ስራ ውሎ ምርመራ እያደረገ መሆኑን ገልጸዋል። በተለያየ ማህበራዊ የትስስር ገጾች ወጣቱ በዚህ መንገድና በዚህ ቦታ ተገደለ እየተባለ የሚሰራጩ መረጃዎች የፖሊስን መግለጫና የምርመራ ውጤት እያካተቱ አይደሉምም ብለዋል። ዲግባይ ኢትዮጵያ ከወጣቱ ሞት ጋር አብሮ ስሙ እየተነሳ ወዳለው የወልቂጤ ዩኒቨርሲቲ ደውሎ የዩኒቨርሲቲውን የህዝብ ግንኙነት አቶ ፈቃዱ ማሞን አነጋግሯል። በተደረገው ማጣራት ወጣቱ ምንተስኖ ሰንበቱ እንደሚባልና በወልቂጤ ዩኒቨርሲቲ አንደኛ ዓመት የማህበራዊ ሳይንስ ተማሪ እንደነበር ገልጸው ለረፍት ወደ ቤተሰቦቹ ሄዶ በነበረበት ይህ ጉዳይ መከሰቱን ሰምተን የሀዘን መግለጫ አውጥተናል ብለዋል። ከዚህ ውጭ ግን በተሳሳተ መንገድ የሚሰራጩ አንዳንድ መረጃዎች ስለመኖራቸው ያነሱት አቶ ፈቃዱ ይህም ተገቢነት የለውም ሲ ሲሉም ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩትን አለመረጋጋት ለመቆጣጠር ሁለት ሺህ ወታደሮችን አሰማሩ። ትራምፕ ስደተኞችን ከአሜሪካ እንዲያባረሩ በዋናነት የሚደግፉት ቶም ሆርማን ቅዳሜ ዕለት ለፎክስ ኒውስ ሎስ አንጀለስን ደህንነቷን የተጠበቀች እናደርጋታለን ብለዋል። ቅዳሜ ዕለት በሎስ አንጀለስ ከፍተኛ የደቡብ አሜሪካ ዜጎች በሚኖሩባቸው አካባቢዎች ለሁለተኛ ጊዜ ከፍተኛ ተቃውሞ ተቀስቅሷል። ተቃውሞ ሰልፈኞቹ ከፌዴራል የስደተኞችና የጉምሩክ ፖሊሶች ጋርም ተጋጭተዋል። በፓራማውንት ዲስትሪክት ተቃውሞ ሰልፈኞቹ ለመበተን አስለቃሽ ጋዝና ዱላ ጥቅም ላይም ውሏል። በዚህ ሳምንት ብቻ ሰነድ አልባ ስደተኞችን ከግዛቲቱ ለማስወጣት በተወሰደ እርምጃ 118 ሰዎች በቁጥጥር ስር ውለዋል። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም የፖሊስን እርምጃ ጨካኝ ሲሉ አውግዘውታል። ኒውሶም ቅዳሜ ዕለት ትራምፕን በስልክ ለ40 ደቂቃ ያህል ማነጋገራቸውን የገዢ ቃል አቀባይ በአሜሪካ የቢቢሲ ሚዲያ አጋር ለሆነው ለሲቢኤስ ኒውስ ተናግረዋል። ሁለቱ ባለሥልጣናት በምን ጉዳይ ላይ እንደተወያዩ ይፋ አልሆነም። በአሁኑ ወቅት ፓራማውንት በጣም የተረጋጋ ቢሆንም ነገር ግን በተቃዋሚዎችና በሕግ አስከባሪዎች መካከል ግጭቱ ቀጥሏል። የሎስ አንጀለስ ካውንቲ ፖሊስ አባላት ተቃዋሚዎችን ለማባረር በየጥቂት ደቂቃዎቹ አስለቃሽ ጭስ ይተኩሱም ነበር። በአካባቢው የሚኖሩና ተቃዋሚዎች በአካባቢው የንግድ ሱቆች ውስጥ ለመውጣት በመፍራት ዘግተው የተቀመጡ ስደተኞች እንዳሉም ይናገራሉ። የፓራማውንት ነዋሪ ከ80 በመቶ በላይ የሂስፓኒክ ተወላጆች ናቸው። ዋይት ሀውስ ባወጣው ጋዜጣዊ መግለጫም ሰሞኑን አመፀኛ ቡድኖች በሎስ አንጀለስ፣ ካሊፎርኒያ ሰነድ አልባ ስደተኞችን በቁጥጥር ስር ለመዋል የተንቀሳቀሱ የፌዴራል የጸጥታ ሰራተኞችና የፌዴራል ሕግ አስከባሪ ላይ ጥቃት ሰንዝረዋል ብለዋል። የእርምጃም ሕገወጥ ወንጀለኞችን ወደ ዩናይትድ ስቴትስ የሚያደርጉትን ወረራ ለማስቆምና ለመቀልበስ ወሳኝ ነው። በዚህ ብጥብጥ ወቅትም የካሊፎርኒያ ደካማ የዲሞክራት መሪዎች ዜጎቻቸውን የመጠበቅ ኃላፊነታቸውን ሙሉ በሙሉ ትተዋል። ለዚህም ነው ፕሬዚዳንት ትራምፕ እየተባባሰ የመጣውን ህገ ወጥነት ለመቆጣጠር ሁለት ሺ የጸጥታ ኃይሎችን ለማሰማራት ትእዛዝ የፈረሙት። የኤፍቢአይ ምክትል ዳይሬክተር ዳን ቦንጊኖ በኤክስ ገጻቸው ላይ ባሰፈሩት ጽሁፍ እንዲሁም ተቃዋሚዎችን እናንተ ትርምስ ትፈጥራላችሁ፣ እኛ ደግሞ ለእጃችሁ ካቴና እናመጣለን፣ ህግና ስርዓት ይሰፍናት ሲሉም አስጠንቅቀዋል። የዶናልድ ትራምፕ ቀውስ እምነትን እየሸረሸረ ቤተሰብን እያፈራረሰ ና የአሜሪካ ኢኮኖሚን የሚደግፉትን ሰራተኞችና ኢንዱስትሪ ኢንዱስትሪዎች እያዳከመ ነው። የሎስ አንጀለስ ከንቲባ ካረን ባስ ቀደም ሲል ሰነድ አልባ ሰዎችን በቁጥጥር ስር የሚያውሉ የጸጥታ አባላት በአሜሪካ ሁለተኛ ትልቅ ከተማ ውስጥ ሽብር እየዘሩ ነው ሲሉ ከሷል ትራምፕ በትሩዝ ማኅበራዊ ሚዲያቸው ላይ የሎስ አንጀለስ አስተዳዳሪና ባስን ሥራቸውን መስራት ካልቻሉ ተቃዋሚ ሰልፈኞችና ዘራፊዎቹን መፍትሄ መስጠት በሚኖርብን መንገድ የፌዴራል መንግስቱ ገብቶ ችግሩን ይፈተዋል ብለዋል። ጠቅላይ ሚኒስትር አብይ አህመድ የአገሪቱ የመብት ጥበቃ ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ሲሉ ወቀሱ። ጠቅላይ ሚኒስትሩ ከኢትዮጵያ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ላይ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ ኢሰመኮ ባለፉት ሶስትና አራት ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉ ተደምጠዋል። በአራት ተከታታይ ክፍሎች በመንግስትና ለገዢው ፓርቲ ቅርብ በሆኑ የቴሌቪዥን ጣቢያዎች በተመሳሳይ ሰዓት ሲተላለፍ በቆየው የጠቅላይ ሚኒስትሩ ቃለ ምልልስ የመጨረሻ ክፍል ላይ የኮሚሽኑን የተዛባ ያሉትን ሪፖርት መንግስታቸው በዝምታ ያለፈው ለተቋም ግንባታ ሲል መሆኑን ተናግረዋል። መንግስት ለሰብአዊ መብት ቁርጠኝነት አለው ያሉት ጠቅላይ ሚኒስትሩ እዝቹ አካባቢ ተቀምጦ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ እምርታ ነውም ብለዋል። ጠቅላይ ሚኒስትሩ መንግስታቸው ለነፃ ተቋማት የከፈለውን ዋጋ ሲናገሩም እንኳን ውሸት፣ እንኳን ቅጥፈት፣ እንኳን ያልተስተካከለ ዳታ የተስተካከለስ ቢሆን መንግስት ሳያውቀው መንግስትን መክሰስ አይቻልም ሲሉም ተናግረዋል። ነገር ግን ጠቅላይ ሚኒስትሩ የኢትዮጵያ የሰብአዊ መብት ኮሚሽን በየትኛዎቹ ጉዳዮች የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣ ግን ያሉት የለም። የኢትዮጵያ የሰብአዊ መብቶች ኮሚሽን በኢትዮጵያ መንግስት የተቋቋመ የሰብአዊ መብት ድርጅት ሲሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በ ነጻነት እንዲሰራ መልሶ መዋቀሩ ይታወሳል። በዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት ሂማን ራይቶች የአፍሪካ ክፍል ዋና ዳይሬክተር ሆነው ሲሰሩ የነበረው በኋላም ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የኢሰመኮ ኮሚሽን ሆነው የተሾሙት ዶክተር ዳንኤል ለአምስት ዓመታት የቆዩበትን የኮሚሽነርነት የኃላፊነት ጊዜያቸውን ባለፈው ዓመት ማብቂያ ላይ አጠናቀው ሲሰናበቱ የቀድሞ የመንግስት ከፍተኛ ባለስልጣን እና የህግ ባለሙያው አቶ ብርሃኑ አዴሎ በዚህ ዓመት የኮሚሽነርነት ያሉበቱን ቦታ መረገባቸው ይታወቃል። አስራሁለት ሚሊዮን ዶላር የሚያወጡ የዩኤስኤድ ኮንዶሞችና የወሊድ መከላከያ ክኒኖች ሊቃጠሉ ነው። ሮይተርስ እንደዘገበው ለደ ሀገራት ተብሎ የተዘጋጁ ቁጥራቸው ከፍተኛ የሆኑ ኮንዶሞች የወሊድ መከላከያ ክኒኖችና በማዕፀን ውስጥ የሚቀበሩ የእርግዝና መከላከያዎች በዩኤስኤድ መጋዘን ውስጥ ይገኛሉ። በብራሰልስና ዱባይ በሚገኙ መጋዘኖች ውስጥ ያሉት እነዚህ እቃዎች ወደ 12 ሚሊዮን ዶላር የሚያወጡ መሆናቸውን አንድ የቀድሞ የአሜሪካ ባለስልጣን ተናግሯል። የትራምፕ አስተዳደር የውጭ እርዳታ ማቆሙን ተከትሎ እነዚህ አስፈላጊ ቁሳቁሶች ከመጋዘን አውጥቶ ማከፋፈል እንዳልተቻለ እኚህ ባለስልጣን ገልጿል። አሁን እነዚህ ኮንዶሞችና ና የወሊድ መከላከያዎች በመጋዘን ውስጥ የበሰበሱ እየበሰበሱ በመሆኑ እንዲቃጠሉ መባሉን ዘገባው አስታውቋል። በኮሎምቢያ ዋና ከተማ ቦጎታ የምርጫ ቅስቀሳ ላይ የነበሩት የኮሎምቢያው ፕሬዚዳንታዊ ዕጩ ሶስት ጊዜ በተተኮሰባቸው ጥይት መመታታቸው ተገለጸ። ፕሬዚዳንታዊ ዕጩ ሁለት ጊዜ ጭንቅላቱ ላይ መመታታቸውም ተነግሯል። የ39 ዓመቱ ሚጌል ኡሩቤ ቱርባይ ጥቃት የደረሰባቸው ቅዳሜ ዕለት በአንድ መናፈሻ ውስጥ ለተሰበሰቡ ጥቂት ሰዎች ንግግር ሲያደርጉ ነው። ፖሊስ በቦታው የ15 ዓመት ተጠርጣሪን በቁጥጥር ስር መዋሉን የአገር ውስጥ መገናኛ ብዙኃን ዘግበዋል። ባለቤታቸው ማሪያ ክላውዲያ ሕዝቡን ፕሬዚዳንታዊ ዕጩ ሕይወታቸው እንዲተርፍ እንዲጸልዩላቸው ተማጽነዋል። ሚጌል በአሁኑ ጊዜ በሕይወት ለመቆየት ጣር ላይ ነው፣ የሚያክሙት ዶክተሮች እግዚአብሔር እንዲያግዛቸው እንጠይቀው ብለዋል። ፓርቲያቸው ፕሬዚዳንቱ እጩ ላይ የደረሰው ጥቃትን አውግዞ የፖለቲካ መሪው ህይወት ዲሞክራሲና በኮሎምቢያ ውስጥ ያለው ነጻነት አደጋ ላይ ይጥላልም ብለዋል። በስልክ ተቀርጾ በማህበራዊ ሚዲያዎች ላይ ንግግር በሚያደርጉበት መካከል የተተኮሰባቸው ጥይት ጭንቅላታቸውን ሲመታና በዙሪያቸው የተሰባሰቡ ተደናግጠው ሲሮጡም ያሳያል። ኡሪቤ በጥቅምት ወር ለሚካሄደው ፕሬዚዳንታዊ ምርጫ እጩ እንደሚሆኑ አስታውቆ ነበር። በኮሎምቢያ ፖለቲካ ውስጥ ተሳትፎ ካለው ቤተሰብ የተገኙት ሩቢ ከሀገሪቱ ሊበራል ፓርቲ ጋር ግንኙነት አላቸው። አባታቸው ነጋዴና የንግድ ህብረቱ መሪ ናቸው። እናታቸው ደግሞ ጋዜጠኛ፣ በ1911 በፓብሎ ኤስኮባር ይመራ በነበረው የሜድሊን የአደንዛዥ ዕፅ ቡድን ታግተው ከተወሰዱ በኋላ ለማስለቀቅ በተደረገ ጥረት ወቅት ተገድለዋል። ውድ የኤችጂኤን ቤተሰቦች ለሰዓቱ ያዘንላችሁ መረጃዎች እኚህን ይመስላሉ። በየዕለቱ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን። እናመሰግናለን።